በቀራን ላይ ታየታታ ቦታ ላይ ታየታታየየዓለም መድሃኒት የጌታ ትንጌታተፋጋጌታ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። በተለይም ለክርስትና እምነት ተከታዮች በዞናችን ስላሉ ከዞናችን በተለያየ አካባቢ ላላችሁ የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ የትንሳኤ በዓል በክርስትና እምነት ተከታዮች ዘንድ ከፍተኛ ትኩረት የሚሰጠው እና በከፍተኛ ድምቀት በከፍተኛ መንፈሳዊ ሁነቶች የሚከበር በዓል ነው። የትንሳኤ በዓል እንደምናውቀው ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት በዓል ነው። ትንሳኤ ከሞት መነሳት ነው። ትንሳኤ በድቅድቅ ጨለማ ከነበረበት ወደ ደማቅ ብርሃን እየተሸጋገርንበት ነው። ትንሳኤ ተስፋ ከመቁረጥ ተስፋ ወደ ሚለማልምበት እየተሸጋገርንበት ነው። ትንሳኤ በተለያዩ ምክንያቶች ተስፋ መቁረጥ ከመበተን ወደ ህብረት ወደ አንድነት የተሸጋገርንበት ነው። እንግዲህ ትንሣኤን ስናስብ ትንሣኤ ውስጥ አንዱ የምናስበው ኢየሱስ ክርስቶስ የተቀበለውን መከራ ነው። አንዱ የምንመለከተው ብዙ መከራን ተቀብሏል። ከመከራ በኋላ ደግሞ ኢየሱስ ክርስቶስ ተሰቅሏል ። ተሰቅሎ ሞቷል። ተቀብሯል። እንግዲህ ከትንሣኤ በፊት እነዚህ ነገሮች አሉ ማለት ነው። ከትንሣኤ በፊት እነዚህ ነገሮች አሉ። ሞትን ድርጎ እየተነሳው ኢየሱስ ክርስቶስ በሐሰት ክስ ነው። የሐሰት ክስ ተመስርቶበት በሐሰት ከሳሾች ክስ ላይ በተላለፈበት ውሳኔ ነው ወደ መስቀል ሂዶ መስቀል ላይ ተሰቅሎ የሞተ ማለት ነው። ይሄ እንግዲህ አርብ ነው የተከሰተው። ከዚህ ቀጥሎ ኢየሱስ ክርስቶስ ከሞተ በኋላ ከኢየሱስ ክርስቶስ ጋር አብረው የነበሩ ደቀ መዛሙርት ተስፋን ወደ መቁረጥ የተሸጋገሩበት መበተንን እንዲያማራጭ የወሰዱበት በህብረት ካሉበት ተበታት ነው ወደ የራሳቸው መሄድን እንደ መልካም ነገር ተመልክተው ጉዞ የጀመሩበት ሁኔታ ነው የነበረው። ገሚሶቹ ትካዜ ውስጥ ገብተዋል። ወደ ጌራሳቸው መንገድ ለመሄድም ዝግጅት ጨርሰው ነበር። ሞተዋል፣ ተቀብሯል። ከዚህ በኋላ ተስፋ የለም። እስራኤልን ነፃ ያውጣል ብለን ጠብቀን ነበር፣ ነገር ግን እሱ ሞተ ብለው ወደ ጌራሳቸው መንገድ ለመሄድ ዝግጅት የጨረሱበት ነው። ይህንን ሁሉ ያደረጉት ቅዳሜ ነበር። በተቃራኒው ደግሞ ኢየሱስ ክርስቶስ መከራን እንደሚቀበል እንደሚሰቀል እንደሚሞት እንደሚቀበር፣ በሶስተኛው ቀን ደግሞ እንደሚነሳ የተናገረውን ተስፋ አጥብቀው የያዙት ኢየሱስ ክርስቶስ ሊነሳ ይችላል ብለው አምነው ሽቶ ያዘጋጁበት ነበር። እነዚህ ክስተቶች ቅዳሜ ዕለት የተስተዋሉ ክስተቶች ናቸው። እንግዲህ ኢየሱስ ክርስቶስ ያለው አልቀረም፣ በሶስተኛው ቀን ተነሳ። በይሁድ ተነስቷል ኢየሱስ ክርስቶስ በዚህ የኢየሱስ ክርስቶስ መነሳት ትንሣኤ የሆነ ሞት ድል ተነሳ። ጨለማ ይታያቸው የነበሩ ብርሃን ይታያቸው፣ ወደ መበታተን ቀድሞ የነበሩበት አካባቢ የመመለስ ዝግጅት የነበራቸው እንደገና ተሰባስበው ሕብረት የፈጠሩበት የሕብረታቸው ደግሞ እጅግ ጠንካራ የሆነበት ሁኔታ ነው የተከሰተው። ኢየሱስ ክርስቶስ ከተነሳ በኋላ ደቀ መዛሙርት እንደገና ተሰባስበው ጠንካራ ህብረትን፣ ጠንካራ አንድነትን ፈጥረው እንቅስቃሴ የጀመሩበት እንደሆነ ነው የምንመለከተው። እንግዲህ አንድ የኢየሱስ ክርስቶስ ደቀ መዛሙርት ጴጥሮስ ሶስት ጊዜ የካደው ጴጥሮስ ከትንሣኤ በኋላ ከሁሉ በላይ መስካሪ፣ ከሁሉ በላይ አስተማሪ ከሁሉ በላይ ለሌሎች ሰባኪ ሆኖ የወጣው በትንሣኤ ጉልበት ነው። እንግዲህ ትንሣኤ ትልቅ ኃይል ነው ማለት ነው። ትልቅ ጉልበት ነው ማለት ነው። ይሄ የትንሣኤ በዓል ትልቅ ትርጉም ያለው ነው። በድጋሚ ለዚህ ትልቅ ትርጉም ላለው ትልቅ ኃይል ላለው የትንሣኤ በዓል እንኳን አደረሳችሁ ማለት ፈልጋለሁ። የዘንድሮ የትንሣኤ በዓል ለከምባታ ዞን፣ ለዱራሜ ከተማ፣ ለዞናችን ተወላጆች ልዩ ነው ልዩ የሚያደርገው የዱራሜን ከተማ በጋራ ለማልማት ሕብረታችንን አጠናክረን አንድነታችንን አጠናክረን ኃይላችንን አሰባስበን ልባችንን አሰባስበን የሁላችንንም ትኩረት ይዘን ዱራሜን በጋራ ለማልማት በተነሳንበት ማግስት እየተከበረ ያለ በዓል ስለሆነ ይሄ በዓል ለእኛ ትርጉሙ ይለያል ማለት ነው። ይሄንን በዓል ስናከብር ይሄንን መልእክት የምትከታተሉ የዞናችን ተወላጆች፣ የልማት ወዳጆች ሀገር ውስጥም ከሀገር ውጭ ያላችሁ በሙሉ ትላንት ዛሬ አይደለም። ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ነው። ትላንት ስላለፈው መቆጨት፣ ትላንት ስላለፈው መጸጸት፣ ትላንት ስላለፈው ብዙ መጨነቅ ሳያስፈልግ ዛሬ የጀመርነውን መልካም ስራ በጋራ ለመስራት የጀመርነውን የልብ አንድነት የበለጠ እንድናጠናክር ሕብረታችንን የበለጠ እንድናጠናክር፣ መከባበራችንን፣ መደማመጣችንን የበለጠ እንድናጠናክር፣ በጋራ መቆማችንን የበለጠ እንድናጠናክር በዚህ አጋጣሚ መልዕክቴን ማስተላለፍ እፈልጋለሁ። አሁን የጀመርነው ይሄ አንድነት ለእኛ ዞን ትልቅ ትንሣኤን ሊያመጣ የሚችል አንድነት ነው። ይሄ አንድነት በአንድ ወቅት ብቻ ተነጋግረን በአንድ ወቅት ብቻ ጀምረን ቀጥሎ የምናቀዘቅዘው ሳይሆን አጠናክረን ወደፊት የምንራመድበት፣ ወደፊት የምንጓዝበት፣ ወደፊት የምንቆምበት እንደሚሆን ትልቅ ተስፋ አለን። ይሄ ተስፋ ደግሞ የሚሳካ ተስፋ ነው፣ የሚፈጸም ተስፋ ነው። ስለዚህ ይህንን ተስፋ ሁላችንም ከተባበር ምን እናደርገዋለን። የኢየሱስ ክርስቶስ ትንሣኤ ጽኑ ሆኖ እንደቀጠለ የእኛ ማንነት የኛ ምብረት ጽኑ ሆኖ እንዲቀጥል ሁላችንም በየድርሻችንን ኃላፊነት እንድንወጣ በዚህ አጋጣሚ ጥሪ እያስተላለፉ እንደገና እንኳን በኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ በሰላም አደረሰን። እግዚአብሔር አምላክ ኢትዮጵያን ይባርክ። እግዚአብሔር አምላክ ሁላችንን ዞናችንን ህዝባችንን ሁሉ ይባርክ። ያላችሁበት መልካም በዓል ይሁንላችሁ። ልብ አመሰግናለሁ።